ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ ውድ የመልካ ሚዲያ ተከታታዮች፣ በያላችሁበት የዓለም ጥጉሉ ሰላምታዬ የደረሳችሁ አድማጮቻችን፣ ተመልካቾቻችን፣ ለዛሬ የማክሰኞ ረፋን ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም ነው የማልፈው። መረጃን የማስቀድምላችሁ የብልጽግና አመራሮች ወደ ተለያዩ ሀገራት ስምሪት ወጥቷል። በተለይ ሲቪል ባለስልጣናት እና ወታደራዊ መሪዎች የውጭ ጉዞ ማሰማራታቸው ነው። እንግዲህ መረጃዎች የሚጠቁሙት አብይ አህመድ እንግዲህ ለአራተኛ ቀን የአውሮፓ ጉብኝት ላይ ይገኛል። በትላንትናው ዕለት ለንደን ላይ ይመጣል ተብሎ እንግዲህ የለንደን ፋኖቹ ትላንት ቀጥታ ስርጭት ላይ ባሳየናቸው መሰረት ጠብቀው ነበር። ነገር ግን አብይ አህመድ ባልታወቀ ሁኔታ ወደ ለንደን እንዳልሄደ የተገለጸበት ሁኔታን ያለው። ለምን እንደሆነ ያልታወቀ፣ ምናልባት ቀጣይ ፕሮግራሙ ጀርመን ሊሆን ስለሚችል የለንደን ፋኖቹ እንግዲህ እስከ ኤምባሲ ድረስ ሄደው ፈልጎ እንዳላገኙ የተገለጸበት ሁኔታን ያለው። አሁን ደግሞ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ እና የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ሞስኮ ገብቷል። እነዚህ ወታደራዊ ባለስልጣናት ሞስኮ የገቡት እንግዲህ ለወታደራዊ ትጥቅ ሳይሆን አልቀረም ነው የተባለው። በዓለማችን እንግዲህ የጦር መሳሪያ ከሚያቀርቡት ሀገራት ተርታ የምትሰለፈው ሩሲያ ነች። በዚሁ መሰረት እንግዲህ አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ደግሞ በተራቸው ደቡብ ሱዳን ጁባ መግባታቸው መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን እንግዲህ ሰሞኑን በኢትዮጵያ ታሪክ የቀይ ባህር ወይም የአሰብ ጉዳይ ተብሎ ብዙ ነገሮች ሲነሱ ነበር። እንግዲህ አንዳንድ የጦር መሳሪያ መጠገኛ የአየር ኃይል የተካተተበትና ምናልባትም ሩሲያ ተዋጊ ጄቶችን፣ ተዋጊ ሚጎችን ለኢትዮጵያ በማቅረብ ረገድ ከደርግ ዘመን ጀምሮ እንግዲህ ከክላሽ አቅም ሩሲያ ነበር ለኢትዮጵያ ስታቀርብ የነበረው። ቀደም ስልም የተዋጊ አውሮፕላኖችን ለመግዛት ከሩሲያ መንግስት ጋር አግሪመንት ኢትዮጵያ እንዳደረገች ነው መረጃዎች የሚጠቁሙት። ወደ አራት ተዋጊ አውሮፕላኖች የሚረካከቡበት ወቅት አሁን ነው ሲሉ እንደነበር ይታወሳል። ምናልባት ለዚህም ሳይሆን አልቀረም ነው እንግዲህ አንዳንድ መረጃ ምንጮች መረጃን እያወጡ የሚገኙት ሞስኮ በዚህ ሰዓት እንግዲህ ተገኝቷል። ምናልባት ሩሲያ ከተለያዩ ሀገሮች ጋር ከኤርትራ ጋርም ወታደራዊ ዲፕሎማሲ ያላት ሀገር ሆናለች። እንግዲህ ከቅርብ ጊዜ ወዲህ አፍሪካ ሀገሮች ላይም ኢትዮጵያን ጨምራ ለአንዳንድ ሀገሮች ተዋጊ አውሮፕላኖችን እና መሳሪያዎችን እንደምታቀርብ የሚታወስ ጉዳይ ነው። ሩሲያ እንግዲህ ከዘመነ ደርግ ጀምሮ የተዋጊ አውሮፕላኖችንም አቅራቢ ሀገር ነች። አሁንም የአየር ኃይልን ያካተተ የመከላከያ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የልዑክ ቡድን ከሩሲያ ከፍተኛ ወታደራዊ አመራሮች ጋር ተገናኝቶ መምከራቸው ነው። አድማጮች መረጃው የወጣ ያለው። በሌላ መረጃ እንግዲህ የፓርላማው ተወካይ ዶክተር ደሳለኝ ጫኔ ለፓርላማ ጥሪ ያቀረበበት ሁኔታ ነው ያለው። ሰሞኑን እንግዲህ ለሰላሳ ዓመታት የተለያዩ ስብሰባዎችን የተለያዩ ጉባኤዎችን በመገኘት ቀጥታ ስርጭቶችን ሲዘግብ የነበረው ሪፖርተር እንዳይገባ መከልከሉን ተከትሎ ነው። እንግዲህ የፓርላማ በር ለሚዲያ ዝግ መሆን የለበትም፣ ሚዲያ ቀጥታ ስርጭትን በነፃነት መዘገብ አለበት የሚል ነው። እንግዲህ ዶክተር ደሳለኝ ጫኔ ለፓርላማው ማህበረሰብ እንግዲህ ጥሪ ያቀረቡት ትክክል ነው። ብልጽግና እንግዲህ የሚፈልጋቸው ካልሆነ በስተቀር በተለይ በሚዘገቡት ዘገባዎች ላይ ትንሽ የምንት እንኳን ብልጽግናን የሚያብጠለጥል ነገር ከተገኘ ሞት ሽረታቸው ነው። ለነሱ አይወዱም። እነሱ የሚጨበጨብላቸውና በውሸት የሚመሰክርላቸው ሚዲያ ነው የሚፈልጉ። ምናልባት አንዳንድ እውነቶች እየተጋለጡ የመጡበት ሁኔታን ተከትሎ እነዚህ ሚዲያዎች ገብቶ እንዳይዘግቡ የተከለከለበት ሁኔታ መኖሩ ነው እንግዲህ ዶክተር ደሳለኝ ጫኔ ከዚህ ተነስቶ ነው ግምት ውስጥ በማስገባት የፓርላማው በር ለሚዲያዎቹ ዝግ መሆን ነው የለበትም፣ በነፃነት ገብቶ መዘገብ ይችላሉ የሚል ነው። እንግዲህ ፈስ ያለበት ብላ አይችልም እንደተባለው እነሱ ከጥፋት ስለማይቆጠቡ ያ ጥፋት ደግሞ ስለማይሸፈንላቸውና ግልጽና ይፋ ወጥቶ ስለሚነገርባቸው ያንን ግምት ውስጥ በማስገባት እንደዚህ አይነቱ ሚዲያዎች በርቀት ይህ ማለት አይነት ነገር ነው ያለው። ሌላው በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። በተለይ በቋራ ቀጠና ከባባድ ውጊያ ተደርጓል። በደለጎ መስመርም ደግሞ ውጊያዎች የተቀሰቀሱበት ሁኔታን ያለው። በተመሳሳይ አዲስ ዘመን ሚካኤል ደብር ያሉት ወታደሮች እስከነ መካናይዝዶቻቸው ማንቀሳቀሳቸውን ተከትሎ ነው አካባቢው ላይ ውጥረት የነገሰን የተባለው። እንግዲህ የአማራ ክልል ላይ ቀስቀዝ ብሎ የነበረው የተለያዩ ቦታዎች ላይ የካምፕ ጥቃቶች እና ወደ ከተማ ሰርጎ በመግባት ጥቃት ፈስሞ የመውጣት ስራዎች ናቸው። አሁን በብዛት ጎንደር እና ጎጃም አካባቢዎች ላይ እንዲሁም ወሎ በተወሰነ መልኩ ምዕራብ ወሎ አካባቢዎች ላይ የሚስተዋሉ ይሄ ነገር ተጠናክሮ ቀጥሏል። ፋኖ እንግዲህ የካምፕ ጥቃቶችን ያጠናከረበት ሁኔታ ያለው፣ ወደ ከተማም ሰርጎ በመግባት አንዳንድ የብልጽግና አመራሮች ላይም እርምጃ ወስዶ የመውጣቱ ሂደት ተጠናክሮ ቀጥሏል። የተለያዩ ጎንደር እና ጎጃም አካባቢዎች ደግሞ የፊትለፊት ውጊያዎችም የተደረጉበት ሁኔታ መኖሩን ከአካባቢ የሚወጡ መረጃዎች ይጠቁማሉ። ምዕራብ ወሎ ገነቴ ፋኖ ወደ ከተማ በተመሳሳይ ገብቶ ጥቃት ፈጽሞ ወጥቷል። እንግዲህ ከላይ ለመጥቀስ የሞከርኩት አይነት የውጊያ ስልት ነው እንግዲህ ፋኖቹ ወደ ከተማ ሰርገው በመግባት ጥቃት ፈጽሞ የሚወጡት። አዊ ዞን በሁለት አቅጣጫ የገባው ሚሊሻና አድማ ብተና ላይ ከፍተኛ ጉዳት ደርሷል። እንግዲህ አሁን አማራ ክልል ላይ አብዛኛው የግንባር ተሰላፊ ሆኖ ፊት ለፊት ላይ ሲዋጋ የሚታየው ሲማረኩ በራሳቸው ጊዜ ምጅ ሲሰጡ ሚሊሻና አድማ ብተና እንደሆነ ነው የሚታወቀው። በብዛት እንግዲህ ክልሉ ላይ ይህንን ሰራዊት ያሰለጠኑበት ሁኔታ ነው ያለ። ወደፊት እንግዲህ ከማን ጋር ለመዋጋት እቅድ እንዳላቸው ባናውቅም፣ ለሌላ ግዳጅ እንወጣለን፣ ክልሉ ለእናንተ እናስረክባለን የሚል አይነት መፈክር ነው ክልሉ ላይ ለአድማ ብተናና ለሚሊሻ እያሰሙ የሚገኙ አንዳንድ ቦታዎች ላይ አሁንም ከመከላከያ ነጻ የሆነ መከላከያ የሌለባቸው አካባቢዎች እና በርቀት በመካናዝድ ሽፋን መስጠት ብቻ ላይ የተሰለፈ ነገር ግን ውያ ከፋኖዎች ጋር ሲያደርጉ የነበሩት አድማ ብተናና ሚሊሻዎች በብዛት ይታያሉ። አንዳንድ የደፈታዎች የካምፕ ጥቃቶችም በተመሳሳይ በነዚሁ ታዋጊ ኃይሎች ላይ ነው ጥቃት እየደረሰ የሚገኘው። ተመታ ሲባል አድማ ብተና ይህን አክል ሚሊሻ ይህን አክል የሚሉ መረጃዎች ናቸው በብዛት የሚወጡ እንግዲህ አሁን ክልሉን ከሞላ ጎደል በብዛት አድማ ብተናና ሚሊሻ የተሰለፈበት እና አንዳንድ ቦታዎችን ከመከላከያ የተቀበሉበት ሁኔታ መኖሩን ነው መረጃዎች የሚያመላክቱ። ምናልባት መከላከያ እንደተባለው ተስቦ ሊወጣ ይችላል፣ ወይም ወደ ሌላ ግዳጅ እና ወደ ሌላ ጦርነት እቅዳላቸው ወይስ የመልሶ መደራጀት ስራዎችን ለመስራት አቅዷል የምለው የታወቀ ነገር የለም። እነሱ እንወጣለን ካሉ እንግዲህ ብዙ ጊዜ ሆኗቸዋል። ነገር ግን ጨክኖ እና ተጠቃለው ከአማራ ክልል ውስጥ ሲወጡ አልተመለከትናቸውም። ግን በአፋቸው እንወጣለን ይላሉ ስንሰማ ግን ህብረተሰቡ መዘረፉን ቤታቸው መቃጠሉ ሰው መግደላቸውን ፋኖ ነው ብሎ ንጹዋን ሰው መግደልን ሌላው ቀርቶ እረኞችን ፋኖ ናቸው ብሎ እድሜያቸው ከዓመት 13 12 ዓመት የሆኑትን ኳስ የሚጫወቱትን ፋኖ ናቸው ብሎ በመግደል እንግዲህ ከፍተኛ በአማራ ህዝብ ላይ ኪሳራ እያደረሱ ይገኛሉ። ከቀን ወደ ቀን እንግዲህ ሲወጡ የተመለከትነው ነገር የለም። አሁንም ምናልባት ከዚሁ ከአፍ ፖለቲካ የዘለለ ላይሆን ይችላል። ምናልባት መልሶ ማደራጀት ስራዎች ሊሰሩ ይችላሉ። ከዚህ ውጭ አማራ ክልልን ለቀው ወጥተው የት ሊሄዱ ነው የሚሉት ደግሞ በርካቶች ሀሳብ አስተያየቶቻቸውን እየሰጡ ያሉበት ሁኔታ ነው ያለው። እውነትም ነው። አማራ ክልል ሀምሳ ሚሊዮን ህዝብ ከዛ በላይ ያለው ሚሊዮን ህዝብ ለቀው ሄደው የት ሊሄዱ ነው? ጉራጌ ክልል ሊሄዱ ነው ወይስ አፋር ክልል ወይስ ደቡብ ክልል ሊሄዱ ነው? የት ነው የሚገቡ? ኦሮሚያ ግማሽ በግማሽ በነሱ የለችም የሚሉ በርካቶች በዚህ ጉዳይ ላይ ሀሳባቸውን እያንጸባረቁ ይገኛሉ። አድማጮቻችን ተመልካቾቻችን፣ ሌላው እንግዲህ የሩሲያው ፕሬዚዳንት ከሞት ተርፏል። ቭላድሚር ፑቲን እንግዲህ የሄዱበት የነበረው ሄሊኮፕተር ለጥቂት የዩክሬን ኢላማ ከዩክሬን ኢላማ መትረፉ ነው እየተሰማው፣ በሩሲያም ከባድ ድንጋጤ ተፈጥሯል። እንግዲህ የዩክሬን ሰው አልባ ድሮን ነበር ሙከራ ያደረገው ነው የተባለው የተሰነዘረው ጥቃት እንግዲህ የሩሲያ አየር ኃይል መከላከል ለጥቂት ደርሶ ነው እንግዲህ በመከላከል መዳናቸው ነው እየተሰማው ዛሬ ማለዳ ነው እንግዲህ ሙከራው የተካሄደው ተብሏል ሩሲያ ዛሬ ምላሽ እንግዲህ ከፍተኛ የአየር ድብደባ በዩክሬን ላይ ልታደርግ ትችላለች የሚል መረጃዎች እየወጡ ይገኛሉ አድማጮቻችን ተመልካቾቻችን ፑቲን እንግዲህ ከሞት መትረፋቸው መረጃ በስፋት እየተዘገበ ይገኛል ሰው አልባ አየሮች እንግዲህ ጫና እየፈጠሩ የሚገኙበት ሁኔታ ነው ያለው በተለያዩ አፍሪካ ላይም እንደዚሁ ተመሳሳይ እንዲህ አውሮፓ ላይም በተለያዩ ቦታዎች ላይ እነዚህ አየሮች እንግዲህ ጫና እየፈጠሩ እንደሆነ የተገለጸው ሰሞኑን እንግዲህ ሩሲያ የዩክሬንን አንዳንድ ቦታዎችን መደብደቧን ተከትሎ ዶናልድ ትራምፕ እብድ ነው ያለበት ሁኔታ ነው ያለው ከእብድ ተለይቶ አይታይ ያለበት ሁኔታ ነው ያለው። ሩሲያ በዚህ ዙሪያ መልስ የሰጠችበት ሁኔታ ነው ያለው ሳይገነዘቡና ሳያስቡ ነው የሚናገሩ የሚል አይነት ነገር እንግዲህ ቭላድሚር ፑቲን መረጃዎች በስፋት ሲወጡ እነዚህ መረጃዎች እንግዲህ ለአድማጭ ተመልካቾች ተደራሽ እናደርጋለን አድማጮቻችን ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን መልካም ጊዜ እንደሆንላችሁ መኛለሁ ሰላም